ሌዋታን የሚለውም በሄሞትም የሚለው እሱ ነው ራሱ። እናንተ ነው ዚዝ የምትባልም አለች ሌላ ሴት፣ ሴቷ እሷ ደግሞ ወፍናት። እነዚህ አሁን ዛሬ ነው ካንተ የሰማሁት። ታውቃለህ የሌዋታን ተቃራኒ ዘብጥረት ምዕራፍ አንድ ቁጥር 21 ላይ ኤሎሂም ታላላቅ አንበሬዎችን ፈጠረ ይላል አይደል? አው ይሄ አንበሪ የሚባለው ነገር ተኒም ይባላል በዕብራይስጥ። ተኒም የሚባለው እባብ ነው፣ ዘንዶ ነው። የባህር ጭራቅ ይሉታል፣ ታላቁ አሳ ይሉታል። ትልቁ አሳ የሚባለው ማለት ነው። መጽሐፈ ዕዝራ ሱቱኤል ምዕራፍ 4 ቁጥር 49 ላይ ያ የፈጠርካቸው ሁለቱን እንስሶች ይልና የአንዱ ስም በሄሞት ነው፣ የሁለተኛው ስም ደግሞ ሌዋታን ይባላል። በሄሞት የሚለው ነገር ያለው መጽሐፈ ኢዮብ ምዕራፍ 40 ቁጥር 12 ላይ ነው ያለው ከአንተ ጋር የሰራውት ብሄሞት እስኪ ተመልከቱ እንደ በሬ ሳሪ ይበላል አለ። ብሄሞት የሚባለው ገብተዋል። ከዛ በኋላ ቁጥር 19 ላይ እርሱ የአምላክ ፍጥረት አውራ ነው ይላል። ትልቅ ፍጥረት የሚባል ማለት ነው ብሄሞት የሚባለው ማለት። መጽሐፈ ዕዝራ ሱቱኤል ምዕራፍ አራት ቁጥር 51 ላይ እነዛ ነው ለብሄሞት ከስድስት እጅ አንዱን እጅ የብስን ሰጠው ይላል። በየብሱ ዙሪያ ላይ ነው የሚኖረው ብሄሞት የሚባለው። የሚገርም ብቻ እኔ እንጃ ነኝ። ከሰው ጋር ሁሉ ያወራው ያወራው ይመስልኝ አይደለም። እሺ መንፈስ ቅዱስን ከእግዚአብሔር ተቀብሎ አፈሰሰው የሚለው አለ ስራ ላይ መንፈስ ቅዱስ ተብሎ ወይ ደግሞ በውሃ ላይም ሰፎ ነበር የሚለውን ነገር እነዚህ ነገሮች እንዴት አብራራችኋለሁ? በውሃ ላይ የሰፈፈውማ እንትና እኮ ነው አይደል? የአምላክ ነፋስ ነው። ነፋስ ስለ ነፋስ ነው የሚያወራው ንፋስ ስትል ስለ ነፋስ ነው። ሩሃ የሚለው ቃል ነፋስ በሚል ይመጣል። ስለዚህ ይሄው ነፋስ ይሄው እንደዚህ ቀጥታ ዛፍ የሚነቀንቀው እሱ ነው እኮ የነበረው ዘፍጥረት ላይ ያለው። ዘፍጥረት አሞጽ 4 13 ላይ እሱ ተራሮችን የሰራ ነፋስን የፈጠረን ነው። ወይም እሺ ነፋስ ለሚለው ቃል የገባው ቃል ሩሃ የሚለው ቃል ነው ያለው። ሩሃ ደግሞ የሚባለው ነገር ደግሞ የአምላክ ነፋስ ተብሏል። ዮሐንስ ሦስት ስምንት ላይም እንደዛ ነው። ነፋስ ወደሚወደው ይነፍሳል ሲል የሚጠቀመው ነፋስ ለሚለው ቃል ኑማ ነው የሚለው፣ ግሪከኛው የሚጠቀመው ተመሳሳይ ነው። መንፈስ ለሚለው ማለት ነው። አሁን የሚነሳው ጥያቄ ምንድን ነው? ኢሳያስ 5919 ላይ ያዘው ትንቢተ ኢሳያስ ምዕራፍ 59 ቁጥር 19 ላይ እርሱ የአምላክ ነፋስ እንደሚነዳው እንደ ጎርፍ ፈሳሽ ነው ይመጣልና አለ። የአምላክ ነፋስ ለሚለው የሚቀቀባው ሮሃ ነው የሚለው፣ ተመሳሳይ ነው። ሆሴያ 13 15 ላይ እንደዛ ነው የሚለው የያህዌ ነፋስ ከምድረ በዳ ይመጣል፣ ምንጩን ያደርቃል፣ ፈሳሹን ያጠፋል አለ። ከውሃ ስር የሚሆነው ሁሉ ጊዜ ነፋሱ ነው፣ የአምላክ ነፋስ ነው እንደዛ የሚሆነው። ዘፍጥረት አንድ ሁለት ላይም የአምላክ ነፋስ በውሃ ላይ ሰፎ ነበር ይላል። ንስር ጫጭቶቿን አውጣ በእነርሱ ላይ እንደምትሰፍና የአምላክ ነፋስም በውሃ ላይ ሰፎ ነበር። ከስር ነው ያለው የአምላክ ነፋስ። የጎርፍ ፈሳሽን የሚነዳና በውሃ ላይ የሚፈስ ነገር ነው። ትንቢተ ሕዝቅኤል ምዕራፍ 37 ቁጥር 9 ላይ ነው፣ የሰው ልጅ ሆይ ትንቢት ተናገር፣ ለነፋስ ትንቢት ተናገር አለ ጌታ ያህዌ እንዲህ ይላል፣ ነፋስ ወይ ከአራቱ ነፋሳት ና እነዚህ የተገደሉት በህይወት ይኖሩ ዘንድ እፍ በልባቸው አለኝ አለ። ማንን ነው እፍ በልባቸው ያለው? ነፋስ ወይ አለው፣ ከአራቱ ነፋሳት ዘንድ ና አለ። እና የሚለው ማንን ነው? ንፋስን። ከምንድን ነው የሚመጣው? ከአራቱ ነፋሳት። ከአራቱ ነፋሳት ና አለው እና በህይወት ይኖሩ ዘንድ እፍ በልባቸዋል። እፍ የሚለው ማን ነው? ራሱ ነፋሱ ነው ወይስ አምላክ ነው? ነፋስ ነፋስ ነፋስን ነው እንጂ ያለ እፍ በልባቸዋል፣ እፍ በልባቸው። እሺ፣ እፍ የሚለው ማን ነው? ነፋስ። ስለዚህ ነፋስ የሚለው ሩሃ ነው የሚለው፣ የእብራይስጡ መንፈስ ነው የሚለው። ስለዚህ ከአራቱ ነፋሳት የሚመጣው ማነው? ከአራቱ ነፋሳት ተውጣተው የሚወጣው ነፋስ ማን ነው? መንፈስ ነው። መንፈስ የሚባለው ማለት ነው። ከአራቱ ነፋሳት የሚጣጣ ነገር ነው። ስለዚህ ዘፍጥረት አንድ ሶስት ላይ ያለው ዘፍጥረት አንድ ሁለት ላይ ያለው የአምላክ መንፈስ በኋላ ላይ ሰፍሮ ነበር የሚለው ስለ መንፈስ ቅዱስ የሚያወራ አይደለም። ወደ አዲስ ኪዳን ስንሰበው ግን እሱን ከስላሴ አንዱ አካል ወይ ደግሞ አንዱ ፈጣሪ እንደሆነ እየሳቡ ያስቡናልና፣ ከእግዚአብሔር እጅ ተቀብሎ አፈሰሰው የሚለው ስ አዋር ስራ ምዕራፍ ሁለት ላይ አንተ አንተ ምንድን ነው ራሱ አሁን አንተ ራስህ ማንነት አለ አይደል? ቅዱከም ይዬ ስትነፍስ ከአፍንጫ የሚወጣ እስትንፋስ አለ አይደለ? ስታወራ ደግሞ ከአፍ የሆነ የሚተነፍስ ትንፋሽ ነገር አለ አይደለ? ኦሪት ዘጸአት ምዕራፍ 15 ቁጥር ስምንት ላይ በአፍንጫው እስትንፋስ ውኆች ተከመሩ ይላል። እስትንፋስ ለሚለው ቃል የመጣው ነገር ሩሃ ነው። ከአፍንጫው የሚወጣው እስትንፋስ ምንድን ነው? መንፈስ ቅዱስ ነው አይደለ? ለአምላክ አዎ። መዝሙረ ዳዊት ምዕራፍ 33 ቁጥር 7 እና 8 ላይ ደግሞ በአፉ እስትንፋስ ነው ሕያው የሚያደርገው ይላል። በአፉ ምን እስትንፋስ። ስለዚህ ከአፉ እና ከአፍንጫው እየተሸነሸነ የሚወጣው ነገር አካል ያለው ነገር ነው። እንደ ያህዌ ኖ ኖ፣ አይደለም። ታዲያ ሶስተኛው አካል ለምን ትላለህ? አይ ብለው ያድን እዙናል ያናው እዙናል እያልኩ እያደከሙን በዛ እሱን ሶስተኛው አካል ነው እያሉ እንትን እያሉ በቃ ጊዜ ይፈጃሉ፣ እያልኩ እንጂማ እኔ መቼ መንፈ መንፈሴን አፈሳለሁ ይላል አይደል አ በስጋ ለባሹ ላይ አፈሳለሁ ይላል አይደል አ ስለዚህ የሚፈስ ነገር ነው አይደለ። የሚፈስ ነገር እንዴት ነው ፐርሰን የሚሆነው? ጥያቄ ከማን ተቀብሎ ይላል አዋርያ ስራ ምዕራፍ አስር ቁጥር ሰላሳ ስምንት ላይ አምላክ የናዝሬቱ ኢየሱስን በመንፈስ ቅዱስና በኃይል ቀባው ይላል አይደለ። መንፈስ ቅዱስ ኃይል የተባለው ማን ነው? መንፈስ ቅዱስ የተባለው ማን ነው? በመንፈስ ቅዱስና በኃይል ቀባው። ኃይል ሁለት ፍቺ ነው ያለው። ኃይል ሲል ያው የአምላክ ኃይል ነው። መንፈስ ቅዱስ ሲል ደግሞ ያው መንፈስ ቅዱስ። እዛ ጋር ስንት ነገር ተጠቅሰዋል? ስንት ነገር ተጠቅሰዋል? ቀቢ አለ፣ ተቀቢ አለ፣ አራት አምስት። ቀቢው አራት ሆኑ ሥላሴ አባላቶቹ ስንት ሆኑ ማለት ነው? አራት አራት ሆኑ ማለት ነው። ልጨምራሉ። ከፈለክም መጨመር ይቻላል። እሺ እሺ እሺ እሺ ያው እንደዛ ነው። አየህ፣ በመንፈስ ቅዱስና ባይል ቀበዋለ። ስለዚህ ቅባት ነው እራሱ። መንፈስ ቅዱስ ምንድነው? ቅባት፣ ቅባት ነው። ዕብራውያን 1:9 ላይ ምንድነው የሚለው? እግዚአብሔር አምላክ ከባለ ከባለእንጀሮቹ ይልቅ በደስታ ዘይት ምናለ ቀባው። ደስታ ዘይት የተባለው ማን ነው? ዘይት የተባለው መንፈስ ቅዱስ ነው ይላል። ሉቃስ ወንጌል ምዕራፍ አራት ቁጥር 17 ላይ የጌታ መንፈስ በእኔ ላይ ነው፣ ለድሆች ወንጌል እሰብክ ዘንድ ቀብቶኛለናል። ማነው የቀባው? ጌታ ጌታ። በምኑ የቀባው በመንፈስ ወይ ደግሞ በቅባት? ለፋል ማርሳው፣ ምንድን ነው የሚቀረህ? የያዘህ ነገር እንዳሰል የያዘህ ነገር ምንድን ነው? በቃ ምንም አትበል። እስኪ ሌላ ነገር ለምን ትጨምራለህ? ምን አይ ምንድን ይቀረህ? የሚያረግ ነገር ምንድን ነው? አይ ለምን ደግሞ ሌላ ነገር? በቃ ነው ነው አታስቸንገኝ ምናያ ትምህርት ትምህርት ደስ ብሎኝ ይማራለሁ፣ ግን መጨረሻ ላይ እውነ ጣል ምታደረገው ነገር ያስጨንቀኛል። ለምን ነገር ነው እያስ እሱን እርግጠኛ አንተን በጣም የጨነቀ ነብዩ መሐመድ

ለአንተ የተሰቀለልህ ማለት ነው፣ ጳውሎስ ነው ወይስ ክርስቶስ ነው የተሰቀለልህ? ጳውሎስም ክርስቶስም ምን እንተሰቀያለው አለ ጳውሎስ። ያው አባባሩ ትምርቱ እዛ ጋ የተለየ ትምርት ነው። ያው ለዚህ ዓለም ተሰቀያለው ነው ያለው። ተሰቀያለው ሲል እኮ ለዓለም ተሰቀያለው ሲል ምንድነው፣ ተተክሎ ተነስቶ ነው እንደዛ የሚለው። እኔ እንጃ ለምን እንደዛ አለ። ኧረ በእናትህ! ኧረ አሰር በእናትህ! ውይ ጳውሎስ እንዴት ነው ለአንተ የተሰቀለልህ? ለእኔ ጳውሎስ አልተሰቀለ ብዬሽ የተሰቀለ። ይላል እኮ እኔ ለዓለም ተሰቀያለው ይላል። ለዓለም ነው የተሰቀለው፣ ለሰው ነው የተሰቀለው። ታዲያ ዓለም ውስጥ አንተ አትካተትም። አልካተትም። ለምን? እንዴ? እኔ እኔ እኔ ሰው ነኛ፣ ዓለም ሌላ ሰው ሌላ። እኮ ዓለም አይደለ ዓለሙን ሁሉ ስለወደደ አንድያ ልጁን ሰጥቷል ሲል ዓለም ሲል አንተ እዛ ውስጥ አትካተትም? አቤት እሺ ምን ማለቱ ነው ወይ? እኮ እኔ ለዓለም የተሰቀልኩበት ሲል ጳውሎስ ለአንተ ተሰቅሏል ወይ? ጳውሎስ ተሰቀለበት እኔም ለዓለም የተሰቀልኩበት ይላል። ዓለም መቼ ለጳውሎስ ተሰቀለ? ጳውሎስ ለዓለም መቼ ተሰቀለ? እኔ ምን ማለቱ እንደሆነ ጳውሎስ ነው የሚለው ጳውሎስ ነው የሚለው ገላትያ 6፡16 ላይ አንብብለህ ታውጣለት ስለዚህ ጳውሎስ ተሰቅሏል፣ ላንተ አልተሰቀለም። ምን ማለት እንደፈለገ አላውቅም። እሱ ላይ አልገባኝም ነው እንዴ? እሺ እሺ፣ አይ ችግር የለውም። እሺ እሺ በቃ ልውረድ አይደል? እሺ እንደ ጳውሎስ ትምህርት እግዚአብሔር ድንጋይም አታከልትም ምንም ነው የሚሆነው እግዚአብሔርማ ድንጋይ አይደለም። እንዴት እግዚአብሔር ድንጋይ እንዴት ነው? አንደኛ ቆሮንቶስ ምዕራፍ 15 28 ላይ እግዚአብሔር ሁሉና በሁሉ ይሆን ዘንድ ይላል። ሁሉ ይሆን ዘንድ አለ። ሁሉና በሁሉ ይሆን ዘንድ ይላል። ሁሉ ይሆን ዘንድ ሲል ይሆናል ምን እሺ ቆላሲስ ምዕራፍ 3 ላይ ክርስቶስ አይሁዳዊ፣ የግሪክ ሰው፣ ባሪያ፣ ጨዋ ምናምን የሚባል ነገር የለም፣ ክርስቶስ ሁሉ ነው በሁሉ ነው ይላል። ክርስቶስ ሁሉ ነው ማለት አይሁዳዊም የግሪክም ሰው ነው፣ ወንድም ሴትም ነው። አረጋይ አረንጃንቲ አይ፣ በአንድ ይጠቀላላሉ ማለት ነው እንጂ እሱ ማለት በአንድ በክርስቶስ በአንድ ይድናሉ እንደማለት አይደል? እንደ ክርስቶስ ሁሉም ነው ሲልም ማለት ነው። ሁሉም ነው ሲባል ምን ምን ነው እዛ በተጠቀሰው መሰረት? አሁን ጥያቄ፣ አሁን በሬም ነው አህያም ነው ድመትም ነው ውሻም ነው ምናምን እያልክ ነው። ከላይ የተጠቀሰው አይሁዳዊ የግሪክ ሰው የለም፣ ባሪያ የለም፣ ጨዋ የለም፣ ሴትም የለም፣ ወንድም የለም፣ ክርስቶስ ሁሉ ነው በሁሉም ነው አለ። ክርስቶስ ሁሉንም ነው ሲባል ከላይ የተጠቀሱትን ነው። ግሪካዊም አይሁዳዊም ነው ኢየሱስ ሴትም ወንድም ነው፣ ባሪያም ጨዋም ነው

አዎ ከእነሱ ጋር ገጠምክ? ደግሞ፣ አረ በጣም ወደው ልጅ ነው። ኢየሱስ ሌላ። አይ በትምህርትማ፣ ጭቅጭቅ ነው ሁሌ አንስማማም። እኔ ሰውን እንዴት አምላክ እላለሁ? ኢየሱስ የሚባል አብ የለም፣ መጽሐፍ ቅዱስ እንደሚናገረው በዛ ምክንያት አንደግባም። ለማንኛውም ንግግርን እንጨርስ። ወይዴ፣ እሺ። ኢየሱስ አብ አይደለም።

የሰው ልጅ ነው አለ ዮሐን ማቴዎስ 6:9 ላይ አባታችን ሆይ በሰማይ የምትኖር ይላል። ማን ነው በሰማይ የሚኖረው? እግዚአብሔር። ማን ነው በሰማይ የሚኖረው? እግዚአብሔር። አልኩኝ። እንዴ አይሰማም? ዳሪ አላ የሰው ልጅ ነው በሰማይ የሚኖረው አለ ኢየሱስ። የሰው ልጅ ነው በሰማይ የሚኖረው አለ። እሺ በሰማይ የሚኖረው አንድ ነው። ማቴዎስ 23፥9 ላይ ደግሞ በምድር ላይ ማንንም አባት ብላችሁ አትጥሩ፣ አባታችሁ አንዱ የሰማዩ ብቻ ነው ይላል እና በሰማዩ ያለው አንድ አባት ካለ በሰማይ የሚኖረው ደግሞ ኢየሱስ እንደሆነ ከተነገረ ኢየሱስ አብ ነው አይደል? ስለዚህ ኢየሱስ አብ ነው ልትለኝ ነው። ጥያቄ የጠየኩህ አሁን ዱ ከመልስ ይመልሳ ብለህ የጠበቀ ነው። እኔን ጠይቀኝ ታዲያ። ኢየሱስ አብ አይደለም እንዴት ትላለህ? ኢየሱስ አብ ነው የምን አብ ነው እንዴ? አባት ወዴት ነው ሲሉት፣ እኔ እርሱ እንደሆንኩ ባታምኑ በኃጢአታችሁ ትሞታላችሁ። ለምን አለ? ከመጀመሪያ የተናገርኳችሁ እኔ እርሱ ነኝ ያለው እንጂ እኔ እርሱ ነኝ አብ ነኝ አላለም። ታዲያ እኔ ታዲያ አባት ጥያቄያቸው ምንድን ነው? ዮሐንስ ወንጌል ምዕራፍ ስምንት ቁጥር ላይ አባት ወዴት ነው ሲሉት እኔ እርሱ ስላብ እንደነገራቸው አላስተዋሉም። ለምን ይላል ታዲያ? ቁጥር ሰባት ላይ ስላብ ማለት የነገራቸው መሀል ላይ ነገሮች ከጥንት ጀምሮ ስናገር የነበርኩት ነኛ ይላል። እንደነገራቸው አላስተዋሉም ይላል። እንደነገራቸው ካላስተዋሉ አብ ነበር ያን የሚያወራው የነበረው አይደለ ቃሉ ነው። ይህም ቤተ መቅደስ አፈርስስ እኔ በሶስተኛው ቀን አነሳዋለሁ የሚለው ማን ነው? ዮሐንስ 219 ላይ ኢየሱስ ነው። እግዚአብሔር ቃል ነው። ከሱ እየወጣ ያለው እኮ ኢየሱስ ሲሞት ሲያስነሳ የነበረው ማ ነው? አስነሹ ማን ነው? እኮ ከእግዚአብሔር ውጭ አስነሻ ያለ ሌላ። ዱከም ቤት ሄድክ ወይዴ ተመለስኩ። ምቀኛ ብዛቱ እኮ ምንድን ነው? ከኢየሱስ ውጭ አለ የሚያስነሳ አለ ሌላ? ኢየሱስን ያሰነሳው አብ ነው። ነገር ግን ኢየሱስ ይዞ የመጣ የማንን ቃል? የአምላክን ቃል ነው። ቃል ነው። በሦስተኛው ቀን አነሳዋለሁ የሚለው ማን ነው? ኢየሱስ ነው። አብ ነው እንደዚያ ያለው። ንግግሩ የሚወጣው ከኢየሱስ ነው። ቃሉ ግን የአብ ነው እያልኩ ነው ስለዚህ ሶስተኛው ቀን አነስዋለሁ የሚለው በሶስተኛው ቀን አነስዋለሁ የሚለው ይህን ቤተ መቅደስ አፈርሱት፣ በሶስተኛው ቀን አነስዋለሁ የሚለው አብ ነው ወይስ ኢየሱስ ነው? እየተናገረ ያለው ኢየሱስ ነው፣ ቃሉ ግን የአብ ነው እያልኩ ስለዚህ። ስለ ሰውነቱ ቤተ መቅደስ ሲናገር ነበር ሲል አብ ሰውነት አለው? ንግግሩ የሚወጣው ከኢየሱስ ነው፣ ተናጋሪ ግን አብ። ሰውነት አለ ወይ? ቤተ መቅደስ የሚለው ሰውነት ከሌለው፣ ቤተ መቅደሱ የሚለው ሰውነቱን ነው ይላል። ስለዚህ እሺ ምንድነው ፍቺው? ስለዚህ ሰውነቱ ሰውነቱ ወልድ ነው። ውስጥ ያለው መንፈሱ አብ ነው አይደል? አረጋይ ያር አይደለም። የኢየሱስ መንፈስ የሰው ነው፣ የሰው መንፈስ ነው ያለው። ኢየሱስ ክርስቶስን ከሞት ነው ያስነሳው የእርሱ መንፈስ የሌለ እንደ ሮሜ ስምንት አስራ አንድ ላይ አዎ፣ የእርሱ መንፈስ ሲል የአብ መንፈስ ማለት ነው። በስጋ ሞተ መንፈስ ያው ነው ሲል መንፈሱ የአብ መንፈስ ያው አይደለም። ዮሐንስ አራት ሃያ አራት ላይ ደግሞ እግዚአብሔር መንፈስ ነው ይላል። እና እግዚአብሔር ነው ያስነሳው በሶስተኛው ቀን እዚህ እግዚአብሔር ከሆነ በሶስተኛው ቀን ያስነሳው፣ እኮ ካስነሳው፣ ታዲያ ውስጡ የነበረው መንፈስ አብ ነው አይደለ? አስነሹ አስነሹ አብ ነው እኮ። አስነሹ አብ ከሆነ ውስጡን ያስነሳዋለሁ የሚለው ውስጡ የነበረ የራሱ መንፈስ ነው አይደለ? አሁን ምንድን የፈለከው? ወደ አይ ትንሽ ላጨልል ብዬ ነው። ላጨል ላጨልል ይላል አርጓ ወይ? ወደ ባቢሎን ደሞ ልካለው ሪፈር፣ እነ ባቢሎን ጋር ሂድ። ምንድነው እንትና ቲሙ ምንድነው ስሙ? የደመናው አምላክን ነው የሚያመልኩት የደመናው አምላክ አይ በቃ እሺ። ራይነር እኮ እነሱ ጋር ሄዶ ነው ወደኛ የመጣው። ክትባት ተሰጥቶት ነው። ሪፈር ጽፌለት ነው። እውነት በል። አዎ መጀመሪያ እነሱ ጋር ወሰድ ላክነውና ሪፈር ጻፍንለትና መርፌ ወጉት። ከዛ በኋላ እኛ ጋር መጣ። ስለዚህ አንተም አሁን እምቢ ብለሃል ከባቢሎን ጋር ማገናኘ ባቢሎን አለ አለ ኡስታዝ ላክልና ወላከው ተታውቆ ዱቆ ዱቆ ላኮ ይላልነ አይ እንትን በል እንትን በል ብከም አሪፍ ልጅ ነው ተታወቀ። እሺ ባቢሎን ቁጥር ይልክልሃለሁ። በውስጥ ነው ከሀገር ውጭ ነው ያለው። ስለዚህ ማጨለል የወሂድ ስራ ነው። እኛኮ ማጨለል እኮ አይደለም፣ ስትጨለል እኮ ነው ወደኛ የምትመጣው። እንደ ቀላል ጨልሏል። እንደ ጨልሏል። ፕሮፋይሉ ላይ ያለው ማን ነው? ዱከምዬ፣ የሚስቴ ባል ነው። አንተ ነው የምትመስለው፣ ግን እሱ ራሱ ጨልሏል መሰለኝ። ይሄ ፎቶ ላይ ያለው አስተያየት በጣም የሚገርም ነው። እያለቀሰ እኮ ነው፣ በደንብ አላየኸውም። የሚስት ባል ነው ከስምንት አመት በፊት ከእስር ቤት ስወጣ እንደዚህ ቀልቼ ነበር፣ አምሮብኝ። አሁንስ ምን ፎለፊትና ገንበና ፊት ሆኗል። ፎለፊትና ገንበና ፊት ሆኗል። አሁን አላውቀውም። ፎለፊትና ገንበና ፊት ሆኗል ወይ? አሁን ላይ ገንበናና ፎለፊት አላውቅም። ነው ልጅ ምን ተውዛሩ ረጅም ፊት ማለት ነው በሌላ አባባል ጓደኞች ያው ለካክፎ ነው የሚያወሩት። አይ ጎበዝ ጥሩ ነው የምታወራው፣ አማርኛ በቃ ለማንኛውም እንደምወድ ታውቃለህ። ያው በቃ ከዚህ በኋላ አንታወቅም። በቃ ወደ ባቢሎን ቻው፣ ደህና ሁኑ ነው። ባቢሎንን አገኘሁ ለማንኛውም፣ እሺ አገኘዋለሁ። ከዛ ግርግር፣ አየር ላይ ፉት ልታደርገኝ ነው። ከዛ አንድ ሰልም እንፈልጋለን እኛ፣ እንዳንተ አይነቱ ካቆስ እንግዲህ አድረን ያለን አምላክ ያጋ